ና ዶር አቢይ አህመድ አሊ ፕራይም ሚኒስትር ኦፍ ዘ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። ጠቅላይ ሚኒስትር አቢይ ያለእረፍት ቀንና ሌሊት ለኢትዮጵያ ዲፕሎማሲ የሚያደርጉት የሚደንቅ ተጋድሎ የኢትዮጵያን የብልጥግና ዘመን ቅርብነት የሚያሳይ ነው። ኢትዮጵያ ስታንድስ ሬዲ ሩትድ ኢን መደመር ግሎባል ጆርኒ ትላንት ላይ ቆመን ዛሬን ስንናፍቀው የነበረውን የኢትዮጵያን ብልጽግና ልናየው ችለናል። ሲንጋፖር አንድ ከተማ ናት፣ ወደብ ናት፣ ምንም ሪሶርስ የላትም። ያላት የሰው ኃይልና እውቀት ብቻ ንጎሩት እንደሆነ ስለገባት የአካባቢ ኢኮኖሚ ከሷ ታሳሰረች የትኛውም ሀገር ኔንሳይል ማድረግ እንዳይችልና በሰርቪስ በወደብ ማሌዥያ እና ኢንዶኔዥያ ላይ በጣም ሰፊት ትንታ ነው ያለው። ግን ያቺ ሀገር ሲንጋፖር አሁን ባለም ላይ ከፍተኛ ፐር ካፒታ ኢንካም ካላቸው አገራት ምትገለጽ ግን ይሄንን የሚባለው ይሄንን የሚባለው ትንታኔ ሜዳ ነው። ዲፕሎማሲን ምሁራን ሲያብራሩት ብሔራዊ ጥቅምንና ሀገራዊ ደህንነትን ማስጠበቂያ ስልት ነው ይሉታል። አሁን ላይ ኢትዮጵያ ከተሳታፊነት ወደ ተሰሚነትና ተጽዕኖ ፈጣሪነት የተሻገረችበት የውጭ ግንኙነት እመርታ ታይቶ የማይታወቅ ነው። የኢትዮጵያ እይታና ትኩረት ሁሉ የጀመረችውን የብልጽግና ጉዞ ቀጣይነት ማረጋገጥ ነው። ስትራቴጂዋ በዓለም አደባባይ አጋርነት ማጠናከር፣ ወዳጅነት ማበራከት ኢትዮጵያን የሚመጥኑ ዘመኑን የዋጁ ስርዓት ተሻጋሪ ተቋማትን መገንባት ነው። ኢትዮጵያ ዛሬ በዓለም መድረክ የነበራትን የጎደፈ ቅቡልነት በመሪዋ አማካኝነት እንደ አዲስ በመገንባት በዓለም ትልልቅ መድረኮች እያንጸባረቀች ትገኛለች። ይህ የአመራር ዘመን ሀገራችን በዓለም አቀፍ አሰላለፍ ውስጥ ትክክለኛ ቦታ የያዘችበት ነው ቢባል ማጋነን አይሆንም። እንግዲህ ሀገር በትልልቅ ቦታዎች ላይ የምትወከለው በመሪዋ ነው። መሪው ደግሞ የሀገሩን የዲፕሎማሲ ልህቀትና ክብር ከፍ ሲያደርግ፣ ሀገር ባህሉ፣ ቋንቋው ይከበራል። የኢትዮጵያው መሪ ትላንት የሀገራችንን ዲፕሎማሲ ላቅ ካለው ደረጃ በማኖሩ በዓለም መሪዎች እየተከበርን ስለመገኘታችን ነጋሪ አያሻንም። ለዚህም ነው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ 107.4 ሚሊየን ተከታይ ባለው ኤክስ ገጻቸው ከጠቅላይ ሚኒስትር አብይ አህመድ ጋር በቡድን ሀያ አባል ሀገራት የመሪዎች ጉባኤ ጎን ለጎን ያደረጉትን እጅግ ጠቃሚ ውይይት በአማርኛ ቋንቋ የገለጹት በዚህ እንደ አዲስ እየተፈጠረ ያለው የባለ ብዙ ወገን ዓለም አቀፍ ግንኙነት ውስጥ ኢትዮጵያ እንደ ከዚህ በፊቱ በገለልተኛነት ስም ተመልካች ከመሆን ይልቅ የራስን አቋም ይዞ ከሁሉም ጋር መስራት በሚለውና የኢኮኖሚ ተጠቃሚነትን ያስቀደመ ዲፕሎማሲ በዓለም መድረክ ትክክለኛ ቦታ እንድትይዝ አስችሏታል። ስንጀምር እንዳልነው ኢትዮጵያን በዲፕሎማሲው ዘርፍ እንድትጠነክር ማድረግ የሀገርን ሉዓላዊነትና የሕዝብን ጥቅም ማስከበር ማለት ነው። መሪውም ከለውጡ በኋላ ለዲፕሎማሲው ዘርፍ የተለየ ትኩረት ሰጥቶ በመስራት ትልቅ ስኬትን ማስመዝገብ ችለዋል። በደቡብ አፍሪካ በዚህ ሁለት ቀን በጆሐንስበርግ ያየነው አስገራሚው የጠቅላያችን ቆይታ የኢትዮጵያ የዲፕሎማሲ ደረጃ በከፍተኛ ሁኔታ መጨመሩን ያረጋግጣል። የምድረ ቀደምቱ ሀገር፣ የምስራቅ አፍሪካዋ ዓይን ማረፊያ፣ የአፍሪካ አርአያው መሪ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተለያዩ የዓለም ሀያላንና ቁልፍ ተቋማት መሪዎች ጋር ያደረጉት ተከታታይ ስትራቴጂያዊ ውይይቶች ኢትዮጵያ በዓለም አቀፍ ደረጃ ያላትን ተጽዕኖና የልማት ቅስቀሳ ምን ያህል ከፍተኛ እንደሆነ በተጨባጭ የሚያሳዩ ናቸው። ከዚህም በተጨማሪ ሀገራችን በጠቅላይ ሚኒስትር አብይ አመራር ዘመን በዓለም አቀፍ አሰላለፍ ትክክለኛ ቦታ የያዘችበት መሆኑን ያረጋገጠ ነው። መሪው ከቡድን ሀያ የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር በቀጠናዊ፣ በባለ ብዙ ወገን ትብብርና በሁለትዮሽ ግንኙነት በትምህርት፣ የአየር ንብረት ጥበቃ ሥራና በኢትዮጵያ በተከፈተው የኢኮኖሚ ምህዳር ስላሉ የኢንቨስትመንት ዕድሎች ውጤታማ የዲፕሎማሲ ውይይት አድርገዋል። ይህ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅና የብልጽግና ራዕይዋን ለማሳካት የተረጋጋና ተለዋዋጭ የውጭ ግንኙነት መረብ መዘርጋቷን ያመለክታል። ይህ ጉባኤ በታሪክ ለመጀመሪያ ጊዜ በአፍሪካ አህጉር የተካሄደ ሲሆን ኢትዮጵያም እንደ ቁልፍ የአፍሪካ ሀገር ተሳትፋለች። በጠቅላይ ሚኒስትር ደረጃ በተመራው በዚህ ተሳትፎ ኢትዮጵያ እንደ የአየር ንብረት ለውጥ፣ የዕዳ ዘላቂነትና የዓለም አቀፍ የገንዘብ ተቋማት ማሻሻያ ባሉ ወሳኝ ዓለም አቀፍ ጉዳዮች ላይ የራሷን ድምፅ በማሰማት ከበርካታ የዓለም መሪዎች ጋር የመገናኘት የልምድ ልውውጥ የማድረግና የሁለትዮሽ ግንኙነቶችን የማጠናከር እድልን ፈጥራለች። ይህ መድረክ ኢትዮጵያ በዓለም አቀፉ ማህበረሰብ ውስጥ ያላትን ተጽዕኖና አህጉራዊ ሚና ለማሳየት የረዳ ድንቅ የዲፕሎማሲ አጋጣሚ ሆኗል። ናው ዶክተር አብይ አህመድ አሊ ፕራይም ሚኒስትር ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ጠቅላይ ሚኒስትር አቢይ ያለረፍት ቀንና ሌሊት ለኢትዮጵያ ዲፕሎማሲ የሚያደርጉት የሚደንቅ ተጋድሎ የኢትዮጵያን የብልጽግና ዘመን ቅርብነት የሚያሳይ ነው። መሪው ያለረፍት ቀንና ሌሊት የኢትዮጵያን ዲፕሎማሲያዊ ግንኙነትና ብሔራዊ ጥቅም ለማስፋፋት የሚያደርጉት ጥረትና ተጋድሎ በእጅጉ ይደነቃል። ትላንት ቀደም ብለን ስላነሳ ነው ሁሉ በደቡብ አፍሪካ ከበርካታው ዓለም ጋር ሲገናኙና ስለ ኢትዮጵያ ሲመክሩ ነበር። ዛሬ ደግሞ ሀገራቸው ከሲንጋፖር ጋር ያላትን ወዳጅነት ለማጠናከር የክብር አቀባበል በማድረግ መሪውን አዲስ አበባ ላይ ተቀብለዋል። ፖር እንግዲህ በዓለም የለውጥና የእድገት ምሳሌ መሆኗ ይታወቃል። ንግድ ወዳድ ከተማ ናት። ንቦች ከአበባ እንደማይጠፉ ቢሊዮነሮችም ከእርሷ አይለዩም ተብሎ ተጽፎላታል። ሪፖርት እንደሚያመለክተው ከ244 ሺህ በላይ ሚሊዮነሮችና 30 ቢሊዮነሮች መኖሪያ ናት። በዓለም በባለጸግነት አንቱታን ያተረፉ በርካታ ሰዎችን ስባለች ሀብታሞች የሚመርጧትና ተራራማ ከተማ ተብላ የምትጠራው ሲንጋፖር የሚሊዮነሮችና ቢሊዮነሮች መኖሪያ ሆና ዓለም አቀፍ ማዕከልነቷን በመያዝ ግንባር ቀደም በመባልም ትጠቀሳለች። የ2024 የዓለም የሀብታም ከተሞች ሪፖርት እንደሚያሳየው ሲንጋፖር ለንደንን በመብለጥ በዓለም አራተኛዋ የባለጠጎች ከተማ ሆናለች። ከሲንጋፖር ሕዝብ ውስጥ 4.31 በመቶ የሚሆኑት ሚሊዮነሮች ናቸው። በሀያ አስራ ሶስት ና ሀያ ሀያ ሶስት መካከል ባለው ጊዜ ውስጥም የሚሊዮነሮች ቁጥር ስልሳ አራት በመቶ የሚገመት እድገት አሳይቷል። ይህ እድገት የሲንጋፖርን አስተማማኝ ኢኮኖሚያዊና ፋይናንሻል ማዕከልነት የሚያሳይ ነው። በዚህም የዓለም ባለጠጎች ከሁሉም አቅጣጫዎች ወደ ሲንጋፖር እንዲሳቡ ሆኗል። ሲንጋፖር በንግድ ወዳድነቷ በስትራቴጂካዊ ቦታነቷና በጠንካራ መሠረተ ልማቷ ምክንያት የዓለም የሀብት ቁንጮ ላይ ያሉት የሚመርጧት ዋና መዳረሻ ሆና ወደፊት እየገሰገሰች ትገኛለች። እኛም ለምዶብን የበለጸገ የዘመነ የሰለጠነ የዓለማችን የኢኮኖሚ ማዕከል የሆነ ሀገር ሲባል በቶሎ የምንጠራት ሀገር ነች ሲንጋፖር። ጠቅላይ ሚኒስትሩም ከዛሬ አስራ ምናምን ዓመት በፊት ቀድመው ሲንጋፖር ከየት ተነስታ የት እንደደረሰችና ኢትዮጵያ ከሲንጋፖር ልትማር የምትችለውን ሲያብራሩ ሲንጋፖር አንድ ከተማ ናት፣ ወደብ ናት፣ ምንም ሪሶርስ የላትም። ያላት የሰው ኃይልና እውቀት ብቻ እንደሆነ ስለገባት የአካባቢ ኢኮኖሚ ከሷ አሳሰበች። የትኛውም አገር ኔንሳይል ማድረግ እንዳይችልና በሰርቪስ በወደብ ማሌዥያና ኢንዶኔዥያ ላይ በጣም ሰፊ ትንታኔዎች አሉ። ግን ያቺ ሀገር ሲንጋፖር አሁን ባለም ላይ ከፍተኛ ፕርካፕታን ካላቸው አባላት የምትገለጽ ግን ይህን የሚባል ላ የሚባል ላ እንግዲህ የዚህች ሀገር መሪ ናቸው። የሰው ልጅ መፍለቂያ ጥንታዊ ድንቅ ምድር ዛሬ ላይ የአፍሪካ የተጽዕኖና የዓለም ትኩረት ማዕከል ወደ ሆነችው ኢትዮጵያ የከተሙት፣ የኢትዮጵያ ዓለም አቀፋዊ ጠቀሜታ እያደገ መምጣቱ በዚህ ጉብኝት ይንጸባርቃል። ይህ ጉብኝት ሰፊ የኢኮኖሚ የኢንቨስትመንት፣ የንግድ፣ የግብርናና የኢንዱስትሪ ስምምነቶችን ለመፍጠር መንገድ ከፋች ብቻ ሳይሆን ኢትዮጵያን የአፍሪካዋ ሲንጋፖር ለማድረግ የቀደመ አንድ እርምጃ የሚሰጥ ነው። ምን ብለን ነበር? አዲስ አበባ በመጪው አምስት ዓመታት የአፍሪካዋ ሲንጋፖር ትሆናለች። ለዚህም ማሳያው እጅግ በርካታ በግንባታ ላይ ያሉ ሰማይ ጠቀስ ህንፃዎች የጸዱና የተዋቡ የኮሊደር ልማቶች በሚሊየን የሚቆጠሩ ቤቶችን የያዙ ዘመናዊ ሪል ስቴት አፓርትመንቶች፣ በርካታ ቅንጡ በግንባታ ላይ ያሉ ከተሞች፣ በቁጥር ለመግለጽ የሚያዳግቱ የመሰረተ ልማት ግንባታዎች ለማመን በሚከብድ መልኩ እየተገነቡ ይገኛሉ። በኢኮኖሚውም ቢሆን አዲስ አበባ የአፍሪካ ዋና ከተማ እንደመሆኗ በቱሪዝም እንደ ኢትዮጵያና ዋና ከተማነቷ ደግሞ የኢትዮጵያ 10 ሚሊዮን ህዝብና 50 በመቶ ጂዲፒ እንደማመንጨቷ በአምስት ዓመት ረጅም ርቀት የምትጓዝ መሆኑ ይታየናል። ለማንኛውም የዛሬ 34 ዓመት የኢትዮጵያን ኢኮኖሚ ነጥቀን የአፍሪካ ሲንጋፖር እንሆናለን ብለው ባህራችንን የዘረፉትና እስካሁን 10 ሜትር አስፓልት እንኳ መገንባት ያልቻሉት እነ ሻዕቢያ ወደብ ሳይሆን ወደቦችን ይዘው ያልሰሩትን ኢትዮጵያ የአፍሪካ ሲንጋፖርን በተግባር በአዲስ አበባ እየገነባች ነው። ባለፉት ሰባት የለውጥና ብልጽግና ዓመታት በእኩልነት ላይ የተመሰረተ በውስጣዊ ጉዳዮች ላይ ከጣልቃ ገብነት ነፃ የሆነ የውጭ ግንኙነት ፖሊሲ መርህን በመከተል ከተለያዩ ሀገራት ጋር ወዳጅነትን በማጠናከር አያሌ ዲፕሎማሲያዊ ስኬቶችን ማስመዝገብ መቻሉ ሀቅ ነው። የኢትዮጵያ ዲፕሎማሲ ተንኮል አይደለም። የኢትዮጵያ ዲፕሎማሲ አሻጥር አይደለም። የኢትዮጵያ ትብብር ሌላን ሀገር ለማጥቃት አይደለም። ሀገራዊ ክብርን ያስቀደመ ዜጋ ተኮር ዲፕሎማሲ፣ ጎረቤት ሀገራትን ያስቀደመ የውጭ ግንኙነት፣ ቀጠናዊ ትብብር፣ ወታደራዊና የደህንነት ትብብር፣ የኢኮኖሚ ውህደት ናቸው የኢትዮጵያ የውጭ ግንኙነት ፖሊሲ አንኳር ጉዳዮች። የኢትዮጵያ የውጭ ጉዳይ ፖሊሲ በፉክክርና በትብብር መካከል ሚዛን በመጠበቅ ተቃርኖዎችን በማስታረቅ የሚጓዝ ነው። በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ሁነት ከበርካታ ሀገራትና ዓለም አቀፍ ተቋማት ጋር ብንጠቅሳቸው እንኳ ጀርመን፣ እንግሊዝ፣ ፈረንሳይ፣ ተርኬ፣ ኖርዌይ፣ ደቡብ አፍሪካ፣ ፊንላንድ፣ አቡዳቢ፣ ህንድ፣ ቪየትናም፣ አውስትራሊያ፣ ደቡብ ኮሪያ፣ ጣልያን፣ ኔዘርላንድ፣ ብራዚል፣ አይኤምኤፍ፣ ወዘተረፈ ጋር ወዳጅነትን ማጠናከር በ2032 ከአፍሪካ ሁለተኛ በ2036 ከአፍሪካ አንደኛ ይሆናል ብለን ያስቀመጥነውን የኢትዮጵያን ኢኮኖሚ የሚያፋጥን ነው። ዛሬ ኢትዮጵያ በዓለም አደባባይ ከራሷ አልፋ ለአፍሪካ የምትሞግት ተሰሚና ተደማጭ ለትብብር የምትፈለግ ሀገር ሆናለች። ዛሬ ኢትዮጵያን ጉድሏን ሳይሆን ሙላቷን የሚያዩና የሚመኟት ሀገር ነች። ትላንት ላይ ቆመን ዛሬን ስንናፍቀው የነበረውን የኢትዮጵያን ብልጽግና ልናየው ችለናል። ኢትዮጵያ እድገቷ የሚቆም ሳይሆን በአማረ መልኩ የሚቀጥልና እየገሰገሰም ያለ ነው፣ ይቀጥላል። በዓለም አደባባይ ከመንግስታት ደጅ ሞልቶሽ ተርፎሽ እንጂ ንጎሎ ብሻቱ